በሳውዲ አረቢያ ላይ መቼ ቢሆን ቀልድ እንደሌለ ይታወቃል። በአሁኑ ግን የሳውዲ አረቢያ መንግስት አንጀት አምርሯል። ማምረሩን ደግሞ በራሱ ዜጋ ነው ያሳየው ማለት ነው። እባካችሁ ከፍተኛ ጥንቃቄ አድርጉ። ይህን ቪዲዮ እስከ መጨረሻው ድረስ ማዳመጣቸውን እንዳትረሱ። ወሳኝ የሆነ መረጃ ሊዣላቸው የመጣሁት እንደዚሁን ደግሞ በመዳም ቤት ሆናችሁ ደሞዛችሁን የምትከለከሉ ለሶስት ቤት ሄዳችሁ የምትሰሩ የምትደበደቡ ስቃይ በዛብኝ ታግቻለሁኝ ሀገሬ መግባት አልቻልኩም የምትሉ ለእናንተም ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የትም እንዳትሄዱ። ወይም ቪዲዮ ግን ስትጀምሩት በላይክ ጀምሩ ትላለሁ። ሰላም ሰላም፣ እንዴት ናችሁ? እንዴት የተከበራችሁ ቤተሰቦቼ ደህና ናችሁ? ይን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ትርፍ ብልልኝ። ያው እንግዲህ ሁሌ እንደምላችሁ ሰላም ከሌለ ሁሉ ነገር ከንቱ ነው። በእውነት በውስጣችን የሆነ ያስጨነቀን ነገር ኖሮ ሁሉ ነገር ሰላም ሆኖ የሆነች የጠበበችን ነገር አእምሮአችን የነካችን ነገር እንኳን ካለች በጣም ሁሉን ነገር ነው የሚያጠፋው። የሆነ ትረዱኛላችሁ ብዬ አስባለሁ እና ሰላማችሁ ይብዛ። ለሰው ልጅ ዋናው ነገር ሰላም ነው የሚያስፈልገውና ፈጣሪ ኢትዮጵያን ሀገራችንን እንደገናም ደግሞ እኛን ሰዎቿን ሰላም ያድርግልን። አገር ማለት ሰው ነው። በነገራችን ላይ አገር ሰው ነው ሰው ማለት ሀገር ነው ካልን፣ እንግዲህ እናንተ በያላችሁበት ሰላማችሁ ይብዛ። ለማንኛውም ወሬ ያላበዛባችሁ ወደ ገደሉ ልግባላችሁ ማለት ነው። እንግዲህ የሳውዲ አረቢያ መንግስት ከሰሞኑ የወሰደው እርምጃ በጣም በርካቶችን እያስደነገጠ ነገር ሆኗል ማለት ነው። በርካቶችም ይህም መረጃ እየተቀባበሉት ይገኛሉ። በኛ አባበሾች ብቻ ሳይሆን እንግዲህ በአረበኛ ጣቢያዎች ራሱ የሳውዲ ጣቢያዎች በጣም ብዙ ይዘግበውታል ማለት ነው። የሳውዲ አረቢያ መንግስት ምን አይነት እርምጃ ነው የወሰደው? ምን አይነት ነገር ነው ያደረገው? አዲስ ነገር ካላችሁ በጣም ያስደነግጥ ነገር ነው። አሁን እንግዲህ በባህር ለሚመጡት እህት ወንድሞቻችን በተለይ በጣም በጣም በቃ የሚያሳስብ ጉዳይ ሆኗል ማለት ነው። መቼም ምንም ቢሆን ከኢትዮጵያ ውስጥ ስደተኛ አይጠፋም። የእኛ እህቶች የእኛ ወንድሞች መቼም ቢሆን ስደትን እንደማያቆሙ መቶ ፐርሰንት እርግጠኛ ነኝ እኔም። ውሳኔያቸውም ትክክል ነው። አገራችን ላይ የተመቻቸ ነገር ቢኖር ማንም ሰው አይሰደድም። ማነው በባህር ሶስት ወር አራት ወር እየተቀመጠ እየተነሳ ምንም ከማያውቀው ውሃ እየጠማው እራቡ ስንት ነው? ውሃ በውሃ ጥም እንኳን የሚሞት ሰው እንዳለ እንሰማለን። ብዙ ብዙ ነገር ነው ያለውና በማያውቁት ሀገር በእግራቸው እንግዲህ በአስራ ሰባት አመት የአስራ ስድስት አመት ወጣት ናቸው አብዛኞቹ የሚሰደዱት እና ማን ወዶ ነው ይሄን ሁሉ መንገድ የሚሄደው? ሰው ወዶ ነው አንበሳ የሚጋፈጠው ወዶ ነው ጅብ የሚጋፈጠው። ወዶ ነው ስንት አጋጅ ጤነኛ ይሁን ጤነኛ አይሁን ሳይረጋገጥ ሴቶቻችን እየተደፈሩ ይህን ሁሉ ነገር የሚጋፈጡት መቼም ወደው አይደለም፣ ግዴታ ሆኖ ነው ገብቷቸዋል። አንዳንድ ጊዜ ምንም ያለ ምርጫ በቃ የምትጋፈጡበት ነገር አለና እነሱም ያለ ምርጫ ነው የሚሰደዱት የእኛ ሀገር ሰዎች በተለይ በአሁን ሰዓት ከአስራ ሁለተኛ ክፍል አብዛኛው ተማሪ ወዳቂ ነው ምንድን ነው የሚያደርጉት መስራት አችሉ እንደ ማንኛውም ሱቅ በደረት ሆነ ምንም ሆነ ምን ተንቀሳቅሳችሁ መኖር የማትችሉበት ሁኔታ ላይ ነው ያለ ነው እጅግ በጣም የሚያሳዝነ ሁላችሁ የምታውቁት ነገር ነውና ይሄ በሆነበት ሁኔታ እንግዲህ ሁሉም ሰው ከሞትኩም ልሙት ከዳንኩም ልዳን እያለ አይኑን እየጨፈነ እየተሰደደ፣ ስንቱ ነው የአሳራት ሆኖ የቀረው። ከስንት አንዱ እንደ ጣፋንታ ሆኖለት የገባውም እዚያ ከሳውዲ አረቢያ ተለቅሞ ወደ እስር ቤት ይገባልና፣ አሁን እንግዲህ የተሰማው ነገር እጅግ በጣም በጣም ያስደነግጣል። ምክንያቱም አንዳንድ ሰዎች ከስንት አንዱም ቢሆን ሳውዲ አረቢያ ላመልጦ ገብቶ የሚሰራ ሰው አለ። ለእነሱም እጅግ በጣም አስጊ ነው። እንደዚሁም ደግሞ በሳውዲ አረቢያ ሕጋዊ የሆናችሁ ለምትኖር ወረቀት ላላችሁም በጣም አስጊ ነው። ምክንያቱም ከአገር ቤት እንግዲህ ብዙ ሰዎች እናቃለን። በጣም ብዙ ብር እየከፈሉ ድንበር ላይ ሲያዙ ይህን ያህል ብር ክፈሉ፣ እየከፈሉ ከዚያም እንደገና ለዚህ ከዚህ እስከዚህ ድረስ የሚተላለፉበት ይህን ያህል ክፈሉ እየተባሉ እየሰሩ ስንት ስቃይ ተሰቃይተው እህት ወንድሞቻቸውን የሚያመጡ ሰዎች በባህር እንዳሉ እናቃለን። ለነሱም በጣም አስጊ ነው ማለት ነው። አሁን ያ የወጣው ነገር እንግዲህ ምንድነው በባለፈው በጣም በርካታ ሰዎች እንግዲህ ታማኝ መረጃዎች የምንላቸው ሳይቀር ዘግበውታል ይህን ነገር ምንድነው ነው በሳውዲ አረቢያ ላይ እንግዲህ የሳውዲ መንግስት፣ ከዚህ በኋላ አንድም ህገ ወጥ ሰው የሚያስጠልልም ሆነ በታክሲ ውስጥ የሚያሳፍር፣ ወዲያው በቁጥጥር ስር እንዲውል አውጇል ማለት ነው። ይህም ብቻ አይደለም እንግዲህ አንድ የሳውዲ አረቢያ ዜግነት ያለው አንድ ግለሰብ በቁጥጥር ስር ውሏል። ምንድን ነው ሁለት ኢትዮጵያውያን ህገ ወጥ የሆኑ ኢትዮጵያውያን ጋር ተገኝቶ ከእነሱ ጋር አብሮ በነበረበት ጊዜ ተገኝቶ አብሯቸው ማለት ነው እሱ እንግዲህ አስጠግጧቸው በቁጥጥር ስር ውሏል። ቅጣቱ ምን ያህል ነው እንግዲህ የሳውዲ አረቢያ መንግስት ውሳኔ አውሏል ማለት ነው። በዚህ ጉዳይ ቅጣቱ አንድ ህገ ወጥ የሆነ በመኪና ውስጥ አሳፍረ ወይንም ደግሞ በአንድ ቤት ውስጥ ከተገኙ ከህጋዊ ጋር ከተገኘ ማለት ነው ያ ሰው ከተያዘ ቀጣቱ የሚሆነው አንድ ሚሊዮን የሳውዲ አረቢያ ሪያል ወይንም ደግሞ አስራ አምስት አመት ጽኑ እስራት መሆኑን በህግ እንግዲህ ተደንግጓል ተብሏል። ይሄንንም በጣም በርካቶች ዘግበውታል። መቼም እንግዲህ ላልሰማችሁ ነው የሰማችሁ እርግጠኛ ነኝ ብዙዎቻችሁ ሰምታችሁታል። ላልሰማችሁ ግን እንድትጠነቀቁ ነው ማለት ነው። ምክንያቱም ጓደኞቻችሁ፣ እህቶቻችሁ በተለያየ ምክንያት ትገናኛላችሁ። ለራሱ ዜጋ ያልተመለሰ መንግስት ለእናንተም እንደማይመለስ እያወቃችሁ ጥንቃቄ አድርጉ። እህቶቻችሁም ወንድሞቻችሁም ቢኖሩ ሁሉም ነገር በርቀት ቢሆን አሪፍ ነው ብዬ አስባለሁ። በተለይ በዚህ ጊዜ በጣም ከባድ ነው። እንግዲህ የሳውዲ መንግስት ግን ምን አስቦ ነው እንደዚህ አይነት ነገር ያመጣው? እኔ ለመጀመሪያ ጊዜ ነው ስሰማው፣ በጣም ደንግጫለሁ። ምክንያቱም ምክንያቱ ሳውዲ ላይ በርቅጥ በጣም ብዙ ብዙ ብዙ ብዙ ነገሮች ይሰማሉ። የሳውዲ መንግስት መቼም እኛን ግዴታ አይላቢ ሙጭጭ ብለንበት ነው እንጂ ፈልጎን እንዳልሆነ ይታወቃል ምክንያቱም ከአንድም ሁለ ሶስት ጊዜ እኔ እስከማቅ ድረስ ወጡ ከአገሬ እያለ ጥርግ እያለ እየወጡ ሴቶችም ወንዶችም ያለ ጫማ እግራቸው ላይ አገራቸው ሲገቡ አይተናል አይተናል እና አንዷንደውም ፓንቴ ውስጥ ወርቄን የአንገት ወርቄን ሳይቀር አድርጌ ተፈትሽ ተወስዶብኛል ብላ እንግዲህ የዛሬ ሶስት ዓመት አካባቢ ነው ወደ አገር ግቡ የተባለ ጊዜ የምናስታውሰው ነገር ነውና። ህጻናቶቹ የተበላሸ ወተት እየተሰጡ እስር ቤት ቋንጣ ሆነው ምናምን ብዙ ብዙ ነገሮችን ሲዘገ ብለን ቆይቷል። እንግዲህ ምልራችሁ ነው። እኛ ግን የድህንነት ጉዳይ ሆነና የሳውዲ መንግስት ላይ ሙጭጭጭጭ ብለናል። በፍቅር ማለት ነው። አይላቪ ሙጭጭ። እሱ አልፈልግም፣ እኛ ደግሞ አይላቪ ሙጭጭ። በጣም እኮ የሚገርም ነገር ነው። አስባቸው ታል እግዚአብሔር በእውነት እኮ ግን ብስታስቡት በጣም የሚገርም ነገር ነው። በእውነት አልፈልግም እየተባለ ግን ምን ው የት እንሄድ? በጣም ችግር ሆኖብን እኮ ነው። ሰው እኮ ችግር ሆኖበት ነው በእውነቱ። እና የሚታወቅ ነገር ነው። ሶስት ወር አራት ወር ረሃቡን ጥሙን ተጋፍጠው ነገ ቀን ይውጣልኛል በቃ የሆነ ነገር አድርጋለሁ ብለው ነው ያ ሁሉ ነገር ተጋፍጠው የሚመጡት እና ግን አገሪቷ ላይም የሚታወቅ ነው እርምጃው የሆነ ስህተት ቢገኝባችሁ የሚደርሰው ነገር፣ በተለይ ኢትዮጵያውያን ያለ ጥፋታቸው እንኳን እንግዲህ ብዙ ወንድሞቻችን ደላሎች እያሸከሟቸው ሕገወጥ የሆነ ነገር ሲያዙ መንግስት፣ አጣርቶ መድረስ ይችልበት ነበር። ነገር ግን በቃ ብቻ ከባድ ነው ለመፍረድ አልችልም፣ ከባድ ነው እና ቤተሰቦች፣ እህቶች ግን ምልላቸውን ባጭሩ ተጠንቀቁ። ስደት ያለና የሚኖር ነገር ነው፣ ይቀጥላል። መቼም ቢሆን ሊቆም የማይችል ነው። አሁን በሀገራችን ሁኔታ ወጣቱ ይሰደዳል። መሄጃ አቶ ነው። እኔ ለምን ተሰደዳችሁ ምናምን ምን አለለም። ነገር ግን ጥንቃቄ አድርጉ። የራሳቸውን እርምጃ ወሰዱ። በሃይማኖታችሁ ጸሎት አድርጉ። እግዚአብሔር ርዳችሁ። በእውነት በጣሪያ ያላሰባችሁት እንጀራ ይስጣችሁ። ከስደት እንደው ወደ ደህና ሀገር እንኳን ተሰደዱ። ግን እንደዚህ እንኳን እንደው በጣም በስቃይ ውስጥ ያን ሁሉ ነገር ተሽሎክልኮ መጥተው እንደገና ደግሞ ለመስራት ሲፈልጉ ደግሞ መንግስት እያያዘን እንደዚህ ሲሆን በጣም ከባድ ነው እና ጥንቃቄ አድርጎ ወረቀት ያላችሁም እናንተም ደግሞ ያላሰባችሁበት ችግር ውስጥ እንዳትገቡ። እንግዲህ ቅጣቱ ያው በአገሩ ዜጋ የተጀመረ ነው። አንድ ሚሊዮን የሳውዲ አረቢያ ሪያል እንደዚሁም ደግሞ አስራ አምስት ዓመት ጽኑ እስራት ተብሏል እና ለራሳችሁ ጥንቃቄ እንድትወስዱ፣ ያው መረጃው ያልደረሳችሁ ያልሰማችሁ ወንድሞቼ እንድሰሙ ብዬ ነው ይህንን ነገር ይዤላችሁ የመጣሁት ማለት ነው። መረጃን መስማት ሙሉ ሰው ያደርጋል ይባላል። እንግዲህ ለሚጠቅመው በሙሉ አድርሱ። ላይክ ማድረጋችሁ እንዳትረሱ። ሌላው ነገር እንግዲህ በመዳም ቤት ሆናችሁ በጣም ብዙ ሰው ብዙ ጊዜ ያለሁኝ ታግቻለሁ፣ ይህን ያህል አመት ሰርቼ ወደ ሀገሬ መግባት አልቻልኩም፣ ደሞዜን ተከለከልኩኝ፣ ሁለት ሶስት ቤት እየተደበደብኩ ሰራለሁ ብዙ ብዙ ነገር መቼም የአረብ አገር ጉድ ተወርቶ አያልቅም፣ ተወርቶ አያልቅም። እንደው በቃ ሆዲፍ ጆ ብለን ካልሸፈን ነው በስተቀር ማለት ነው። እንደዚህ አይነት ችግር የሚደርስባችሁ ታዲያ ባለፈው እንግዲህ ብሬክስ አበሻው ቁጥር ሰጥቶ ነበር ማለት ነው። የሊቨርስ ቁጥር ምንም አይነት ችግር ከደረሰባችሁ፣ ደሞዛችሁን ተተከለከላችሁ፣ እየተደበደባችሁ ከሆነ እንደዚሁም ደግሞ ሁለት ዓመት ኮንትራታችሁን ጨርሳችሁ ሌላ ቦታ ቀይራችሁ መስራት እየፈለጋችሁ ሰዎቻችሁ ፍቃደኛ ካልሆኑ ወይንም ደግሞ ያለፍላጎታችሁ ወደ ሀገራችሁ የሚያሳፍሯችሁ ከሆነ ምንም ምርጫ ካጣችሁ እዚህ ቁጥር ላይ ደውሉ ብሎ እንግዲህ የሰባት ሀገር ቁጥር ሰጥቶ ነበር ማለት ነው። ብዙዎቻችን ችግራችን ምንድን ነው? ትክክለኛ መረጃ እንከታተልም። መመለከትን ነገር ጭፈራ፣ የተለያዩ ነገሮች ማየት ጥሩ ነው። የሚያዝናናንን ነገር ሁላችንም የራሳችን የሚያዝናናን ነገር አለ። ነገር ግን ለህይወታችን የሚጠቅመንን ነገር ደግሞ ጎን ለጎን መረጃዎችን መከታተል አለብን ብያስባለሁ። መረጃ የቱ ነው የሚጠቅመው የቱ ነው የማይጠቅመው ምናምን የሚባል ነገር የለም። መረጃ ሁሉ ይጠቅማል፣ ብንሰማ አይጎዳንም እና ለእኛ ግን የሚጠቅመንን ነገር ቅድሚያ ቅድሚያ። እኔ ሁሉም ነገር ቅደም ተከተል አለው አይደለም? ቅድሚያ የሚያስፈልገንን ነገር በዚህ ሰዓት እየተጠቀምን ለነገ የሚያስፈልገንን አሁን ለምሳሌ ጠዋት እንደተነሳችሁ ምሳ ሳይሆን የሚያስፈልገው ቁርስ ነው። ከዚያ ምሳ፣ ከዚያ አራት፣ ከዚያ እያለ ነው የሚቀጥለው ገብታችኋል። መቼም የምሳውን ጠዋት ላይ አትበሉትም። ሁሉም ነገር ፕሮግራም ፕሮግራም አለላችሁ ፈልጌ ነው በሕይወታችን፣ እና እንደየ ፕሮግራሙ ነገሮችን እያስቀደም ብንሄድ አሪፍ ነው ማለት ነው። ብዙዎቻችን ስህተቱ የራሳችን ነው። ትክክለኛውን ነገር ማድረግ ያለብንን ነገር በትክክለኛው ወቅት እናድርግ ከፈጣሪ በታች እና ባለፈው ብሬክስ አበሻው እንግዲህ የተናገረውን እኔ እዚህ ኮመንት ላይ አንዲት እህታችን ባለፈው ሳውዲ አረቢያ ላይ ሳውዲ ከገባች ገና ስድስት ወሯ ነው። በስድስት ወሯ ግን ስድስት ወር ሙሉ ትደበድባት ነበር ሴትየዋ ማለት ነው። ትደበድባታለች፣ ታሰቃያታለች ብዙ ነገር ነው የምታደርስባት ደሞዝ አልሰጣትም። ቤተሰብ የላትም ልጅቷ ማለት ነው። እናት አባት ሀገር ቤት የላትም። እህቷ ግን አንድ እህት አለቻት። እሷም ስደተኛ ናት ጆርዳን ያለችው እና ከእህቷ ጋር ነው የምትደዋወሉ። ግንኙነቷ አካሷ ጋር ነው። እና ደግሞ ደሞዝ እንደማትሰጣት ይሄ ብቻ አይደለም። በስተመጨረሻ ጭራሽ ከአንድ ሰው ጋር ብታወሪ እንደውም እገልሻለሁ እስከ ማለት ዛተችባት ማለት ነው። ይህን ሁሉ ለእህቷ ነግራታለች። ታዲያች ሴትዮ አንድ ቀን ደውላ ለእህትዮ ለዚያችኛዋ ደውላ እህትሽ ሞታለች ነው ያለቻት። አሁን እንግዲህ እህትዮዋ ቲክቶክ ላይ እያለቀሰች አስከሬኗ፣ የእህቴ አስከሬን አገር ቤት እንዲገባ እያለች ስትለምን ነበር። በጣም ነው የምታሳዝኑ። ፈጣሪ መጽናናትን ይስጣት። ግን የምንደታዘብኩት ታውቃላችሁ፣ አትቀደሙ እኛ ተተቀድመን የሆነ ነገር ከሆነን ማንም ሰው ዞር ብሎ የሚያይ ሰው የለም። ይችልች እንግዲህ ይች ሴትዮ እንደዚያ የዛተሽ ነው ሁሉን ነገር እንደምታደርግ የታወቀ ነው። አሁን ታዲያ ማን ይቆም? እውነት እንኳን ቢኖራት ማን ነው ከጎኗ የሚቆመው? ማንም ጥቃት ይችን ሴትዮ ገጧቸ ከሌላችሁ የላችሁም ነው በቃ እውነታው ይሄ ነው። የእነሱ ሀገር ግን አንድ ሰው ቢነካ ግን ምን ያህል ሀገሪቷ ምን እንደምትሆን የምታውቁት ነገር ነው። እና በጣም ያሳዝናል። አትቀደሙ። ደላላ ጋን ብደውሉ አባካችሁ ድረሱ ሊብትሯቸው፣ ምን ለማለት እንደፈለጋችሁ እንኳን ሊያዳምጧችሁ ፍቃደኛ አይደሉም። እንኳን ሊቀይሯችሁ፣ እንኳን ችግራችሁ ሊያዳምጡ፣ እንኳን ምን ሊሆኑላችሁ፣ ብራችሁን ከተቀበሉ ተቀበሉ ነው። ስንቱ ነው ስንት ችግር እየደረሰባቸው ስንት ስቃይ እየደረሰባቸው ይህ ጾታ ለጾታ እንኳን ሴት ለሴት ጋብቻ፣ ሴት ለሴት ግንኙነት አይነት ነገር ውስጥ እያስገቧቸው ሲለምኗቸው ዞር ብለው የማያዳምጡ ለዚህን ነው የመጣሹ እስከ ማለት ድረስ የሚደርሱ ብዙ ደላሎች ናቸው ያሉትና በጣም ከባድ ነው። ግን ለህይወታችን አደጋ ምናምን ካለው በር ከፍቶ መሄድና እንደ በፖሊስ መያዝን የመሰለ ነገር አለ ብዬ አላስብም እና እባካቸውን ጥንቃቄ አድርጎ አሁንም ቢሆን ያንን ቁጥር ከዚህ በታች ባለው ቪዲዮ ስር የሰባቱንም ሀገር ቁጥር ተናግር ያለው ማለት ነው። የትኛውም ሀገር ላይ ሆኑ ያንን ቁጥር መዝግባችሁ አስቀምጡ። በወረቀት የተያዘ ነገር መቼም ቢሆን አይጠፋም እና በቃላችሁ ግን የያዛችሁት ነገር ይረሳል። ስለዚህ መዝግባችሁ አስቀምጣችሁ ምንም አይነት ችግር ከደረሰባችሁ ደውላችሁ ያለውን ችግራችሁን ማስረዳት ነው። ይሄን ግን ለመደወል በመጀመሪያ ደረጃ የሚያስፈልጋችሁ ነገር የፓስፖርታችሁ ኮፒ እንደዚሁም ደግሞ የፓስፖርታችሁ ቁጥር። ሌላው ነገር የሴትየዋ ሙሉ ስሟ ያስፈልጋል ማለት ነው። እዚህ ቁጥር ላይ ከመደወላችሁ በፊት ለምን ከደወላችሁ በኋላ አንደኛ የራሳችሁን እስከነ ቅድማየታችሁ ስማችሁ ይጠይቋቸዋል። ሁለተኛ ነገር ደግሞ የፓስፖርታችሁን ቁጥር ይጠይቋቸዋል። ሌላው ነገር ደግሞ የሴትያችሁን ትክክለኛ የመታወቂያን ስሟን ይጠይቋቸዋል ማለት ነው። ይሄንን መረጃ አዘጋጅታችሁ ምንም አይነት ችግር ከደረሰባችሁ ለእነሱ መደወል ትችላላችሁ እላችኋለሁ ቤተሰቦቼ። እና ሌላው ነገር ደግሞ ሳረሳመላችሁ ነገር ምንድን ነው፣ ቋንቋ አልችልም ብላችሁ እንዳትጨናነቁ። በእንግሊዘኛም በአረበኛም ካልቻላችሁ አስተርጓሚ እፈልጋለሁ ትሏቸዋላችሁ ማለት ልክ ስልኩን እንዳነሱት። ስለዚህ ለእናንተ የሚሆን አስተርጓሚ እያመጡላችኋል በየትኛው ሀገር ቋንቋ እናንተን የሚያናግራችሁ ሰው ስለሚያቀርቡላችሁ እንዳትጨናነቁ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛለኝ። አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ቻው።